ሰላም፣ እንዴት ናችሁ? በዛሬው ቪዲዮ የፊት ቆዳን ብዙ ገንዘብ ሳናወጣ እንዲሁም በተለያዩ ኬሚካሎች የተዘጋጁ የፊት ቆዳን የሚጎዱ ምርቶች ሳያስፈልጉን በቤታችን በተፈጥሮ መንገድ ብቻ ፊትን ከቡግር ከማዲያትና ጥቋቁር ነጠብጣብ ጥርት የምናደርግበት ትክክለኛ መፍትሔዎችን እና የፊት ቆዳ ላይ ትልቅ ልዩነትን የሚፈጥሩ ተግባሮችን እናያለን። መጀመሪያ ግን የፊት ቆዳችን ችግር መንስኤ ምንድን ነው? የሚለውን እንይ። የፀሐይ መብዛት፣ በቂ ውሃ አለመጠጣት፣ ወይ ደግሞ ዲሃይድሬሽን፣ የሆርሞን መዛባት ይህም በመድኃኒት ምክንያት፣ በወሊድ ምክንያት የመሳሰሉት የሚከሰት፣ የተሳሳተ የቆዳ እንክብካቤ ወይም ከፊት ቆዳ ጋር ቆዳ የማይስማማሩት፣ የሞተ የፊት ቆዳን በወቅቱ አለማስወገድ፣ የእንቅልፍ እጥረት፣ ጭንቀት፣ ያልተስተካከለ አመጋገብ እና የመሳሰሉት የፊት ቆዳን ለቡግር፣ ለማዲያት እና ያለ እድሜ የሚከሰት የቆዳ መሸብሸብ እንዲሁም ዳርክ ስፖት የመሳሰሉትን ችግር ሊፈጥርብን ይችላል። አሁን ቆዳን በትክክለኛው መንገድ ጥርት ማድረግ የሚችሉ እንዴት ነው የሚለውን እንይ። በመጀመሪያ ማወቅ ያለብን ሁልጊዜም የቆዳ እንክብካቤ ምርጥ ቆዳን በትክክለኛው መንገድ ጥርት ማድረግ የሚችሉ እንዴት ነው የሚለውን እንይ። በመጀመሪያ ማወቅ ያለብን ሁልጊዜም የቆዳ እንክብካቤ ምርቶችን ከመጠቀማችን በፊት ለሰውነታችን ያለው የጎንዮሽ ጉዳት በተለይም በውስጥ የያዛቸው የኬሚካል አይነቶችን ነው። ብዙ ጊዜ ቆዳን በፍጥነት ጥርት ለማድረግ የሚሰሩ ገበያ ላይ ያሉ ምርቶች ተያይዞ የሚመጡ የጎንዮሽ ጉዳትን ሊያስከትሉ የሚችሉና ዘላቂነት የሌላቸው ናቸው። ስለዚህ በተፈጥሮ መንገድ ፊትን ጥርት ለማድረግ መሞከር የተሻለ ነው። ቲፕ አንድ የሞተ የፊት ቆዳን ማስወገድ ወይ ደግሞ ኤክስፎሌቲንግ፣ የቆዳ አይነታችን መነሻ በማድረግ በሳምንት ከአንድ እስከ ሶስት ጊዜ የሞተ የፊት ቆዳን እና ያረጀ የላይኛው የቆዳ ክፍልን ማስወገድ ቤት ውስጥ የሚዘጋጁ የሞተ ቆዳን በቀላሉ የሚያነሱ ስክራቦች ማዘጋጀት። ስክራብ አንድ ስኳር፣ የኮኮናት ዘይት ወይ ደግሞ ኮኮናት ወይል ብለን የምንጠራው እና ማር። ስኳር የተፈጥሮ ህምክታንት ነው። ይህም ማለት እርጥበትን የሚስብ ስለሆነ የፊት ቆዳን ሃይድሬት ለማድረግ ያስችለናል። በተጨማሪ በግላይሶሊክ የበለጸገ በመሆኑ ቆዳን በቀላሉ ኤክስፎሌት ለማድረግ እና ጥርት ለማድረግ ያስችለናል። ኮኮናት ዘይት የሞተ የፊት ቆዳን በማስወገድ ወቅት ፊትን ሞይስቸራይዝ ለማድረግ እና ወዙን እንደጠበቀ እንዲቆይ ለማድረግ ያስችላል። ማር በአንታይ ኦክሲዳንትና በአንታይ ኢንፍላማቶሪ ባህሪ የበለጸገ በመሆኑ የፊት ቆዳን ጤንነት ለመጠበቅ እንዲሁም ቆዳን ሃይድሬት ለማድረግ ያስችላል። ያዘጋጀነውን ስክራብ ፊትን ከታጠቡ በኋላ ማሳጅ እያደረጉ መቀባት ከ10 እስከ 15 ደቂቃ ቆይቶ መታጠብ። ስክራብ ሁለት የሩዝ ዱቄት ማርና ወተት። ሩዝ የፊት ቆዳን ጥርት ለማድረግ እንዲሁም የሞተ የፊት ቆዳን ለማንሳት ያስችላል። ወተት በውስጡ ያለው ላክቲክ አሲድ የፊት ቆዳን ለማራስ ለማለስ ለማለስለስ ይረዳል። ያዘጋጀነውን የሩዝ ዱቄት ማርና ወተት ስክራፕ ፊትን ተቀብቶ ከ10 እስከ 15 ደቂቃ መቆየትና መታጠብ የሞተ የፊት ቆዳን ለማንሳትና ጥርት ያለና ለስላሳ የሆነ የፊት ቆዳን ለማግኘት ይረዳል። ቲፕ 2 ቪታሚን ሲ ሲረምን መጠቀም በአንታይ ኦክሲዳንት የበለጸገው የቪታሚን ሲ ሲረም የፊት ቆዳን መቀባት ቆዳ ላይ ያለ የቀለም መለያየትን እንደ ማዲያትና ዳርክ ስፖት ለማጥፋት እንዲሁም ያለ እድሜ የሚከሰት የቆዳ መሸብሸብን ለመከላከል እና ቆዳን ጥርት ለማድረግ ይረዳል። የቪታሚን ሲ ሲረምን ጧት ፊትን ከታጠቡ በኋላ መቀባት እንዲሁም አስከትሎ ሰንስክሪን መቀባል አስፈላጊ ነው። ምክንያቱም የቪታሚን ሲ ሲራም የፊትን ቆዳ ለፀሃይ ሴንሲቲቭ እንዲሆን ስለሚያደርገው ነው። ቲፕ ሶስት ፊትን እስቲም ማድረግ የፊት ማስክን ከመቀባት በፊት ፊትን እስቲም ማድረግ የፊት ቆዳ ወይም ደግሞ ፌስ ፖወር እንዲከፈት ስለሚያደርግ የምንቀባው የፊት ማስክ ወደ ውስጥ ዘልቆ መግባት እንዲችል፣ በተጨማሪም የደም ዝውውር እንዲጨምር ስለሚያደርግ የፊት ቆዳ በራሱ ፍክት እንዲል ለማድረግ ይረዳል። ውሃን እስቲም ወይ ደግሞ እንፋሎት እስከሚፈጥር ድረስ ካፈላም በኋላ እራሳችን ላይ ፎጣ በማድረግ ፊትን በእንፋሎት ከ10 እስከ 15 ደቂቃ ማስመታት። በመጀመሪያ ግን የውሃውን ሙቀት የሚያቃጥል እንዳልሆነ ማረጋገጥ ያስፈልጋል። ቲፕ አራት የፊት ቆዳን ማራስ ወይ ደግሞ ሞይስቸራይዘር እና ሃይድሬሽን ስቴፕ መከተል የፊት ቆዳ ልስላሴን እንዲሁም ጥራትን ለመጠበቅ ሁልጊዜም ከፊት ቆዳ አይነት ጋር የሚስማሙ የፊት ማለስለሻዎችን መቀባት አስፈላጊ ነው። ትክክለኛ የሆነ ፊት ማለስለሻ መቀባት ፊት ላይ የሚከሰቱ የቆዳ ችግሮችን ለመከላከልና ለማስወገድም ያስችላል። ቲፕ አምስት የፊት መታጠቢያዎችን መምረጥ ለፊት መታጠቢያ የምንጠቀማቸው ሳሙናዎችና ክሌንዘሮች ከፊታችን ቆዳ ጋር የግድ የሚስማሙ መሆን አለባቸው። ለምሳሌ ለወዛም ቆዳ ታስቦ የሚዘጋጁ የፊት መታጠቢያዎችን ለደረቅ ቆዳ ብንጠቀማቸው የፊት ቆዳ የበለጠ ወዙን ያጣና ደረቅ እንዲሆን ያደርጋል። በተመሳሳይ ለደረቅ ፊት ወዝ ለመስጠት ታስበው የሚዘጋጁ መታጠቢያዎችን ለወዛም ፊት በመጠቀም ፊትን የበለጠ ወዝ እንዲሆንና ቡግርም እንዲከሰት ሊያደርግ ይችላል። ቲፕ ስድስት የፊት ማስክን መጠቀም በቤት ውስጥ የሚዘጋጁ የፊት ማስኮችን በትክክለኛው መንገድ ማዘጋጀትና ከፊታችን ጋር የሚስማሙትን በመምረጥ መጠቀም። ማስክ አንድ አንድ ማንኪያ እርድ፣ አንድ ማንኪያ የቀረፋ ዱቄት፣ አንድ ማንኪያ ቡና፣ አንድ ማንኪያ ማርን በደንብ ማዋሃድና ፊትን መቀባት፣ ለ20 ደቂቃ ቆይቶ መታጠብ። በተለይም ለማዲያትና ለጥቋቁር ነጠብጣብ ተመራጭ ማስክ። ማስክ ሁለት ሁለት ማንኪያ የአብሽ ዱቄት፣ አንድ ማንኪያ አርጎ፣ አንድ ማንኪያ አርድ፣ አንድ ማንኪያ ማርና የግማሽ ሎሚ ጭማቂን በአንድ ላይ ማዋሃድ፣ ተቀብቶ ከ10-15 ደቂቃ መቆየት። ለወዛም ፊት ተስማሚ ማስክ ነው። ይህን ማስክ በመጠቀም ቡግርን እንዳይከሰት ማድረግ ይቻላል። ማስክ ሶስት የቲማቲም ጭማቂ፣ አንድ ማንኪያ የሩዝ ዱቄት፣ አንድ ማንኪያ የቡና ዱቄትና አንድ ማንኪያ አርጎን ማዋሃድና መቀባት ከሀያ ደቂቃ በኋላ መታጠብ የፊት ቆዳን ሃይድሬት ለማድረግ ስለሚረዳ ለሚደርቅ የፊት ቆዳ ተስማሚ ማስክ። አራት የተልባ ማስክ ሁለት ኩባያ ተልባን ለ30 ደቂቃ በፈላ ውሃ መዘፍዘፍ ከ30 ደቂቃ በኋላ ንጹሕ ስስ ጨርቅን በመጠቀም ማጥለልና መቀባት ለ20 ደቂቃ ቆይቶ መታጠብ በተለይም ያለእድሜ ለሚሸበሸብ የፊት ቆዳ መፍትሄ ነው። ቲፕ ሰባት የሩዝ የኩከምበር የፓፓያ የመሳሰሉትን የበረዶ ኪዩቦችን አዘጋጅቶ መጠቀም። ጠዋት ከእንቅልፍ በኋላ የተለያዩ የበረዶ ኪዩቦችን መጠቀም ከእንቅልፍ በኋላ የሚፈጠር የፊት ማበጠን እንዲሁም የአይን ስር ቆዳ መጥቆር ለማጥፋት ከማስቻሉ በተጨማሪ በተመሳሳይ ጊዜ የፊት ቆዳን ጥርት ለማድረግና የቆዳ መሸብሸብን ለመከላከል ይረዳል። ቲፕ ስምንት አመጋገብን ማስተካከል፣ በቂ ውሃ መጠጣት፣ በቂ እንቅልፍን ማግኘት፣ ጭንቀትን ማስወገድ እንዲሁም ቀጣይነት ያለው የቆዳ እንክብካቤ የፊት ቆዳን ጥርት ለማድረግ የሚያስችሉ ተግባራት ናቸው። አብራችሁኝ ስለቆያችሁ አመሰግናለሁ። ቪዲዮውን ላይክ በማድረግ ስለምትተባበሩ በጣም አመሰግናለሁ። በሚቀጥለው እስከምንገናኝ ሰላም ቆዩ።